አሁን በቀጥታ የምናልፈው ደግሞ ወደ ጀግናው ኤልያስ ከድር ነው። ጀግናው ኤልያስ ከድርም እንደዚሁ ከፍተኛ መስዋዕትነት የከፈለ የተከሰሰበትም የክስ መዝገቡ መጠሪያ የተደረገ ነው። ኤልያስ ከድር በወጣትነቱ ወደ ዲኑ በመቅረብ ትልቅ አስተዋጽኦ ሲያደርግ የነበረ በመልካም አርአያው የሚታወቅ ነው። በደህንነቶች ታፍኖ የስርዓቱ ማሰቃያ ቦታ ከሆነው በደህንነት ቢሮ ማዕከላዊ ከፍተኛ እንግልት ስቃይን አስተናግዷል። በአዲስ አበባ በ983 የካቲት 17 የተወለደው እድሜው ለትምህርት ከደረሰ ጀምሮ በተለያዩ ትምህርት ቤቶች ሲማር ቆይቷል። ጀግናው ኤልያስ ከድር በማዕከላዊ ቆይታው ለሰዓታት እጅን በካቴና በማሰርና በማንጠልጠል እንዲሁም በኬብልና ውሃ በያዘ ኮዳ ጭንቅላቱን በመግረፍና በመብታት ከዚህ በፊት ስፌት የነበረውን ጭንቅላቱን እንዲያገረሽና ኩላሊቱ አሳሳቢ ደረጃ እንዲደርስም አድርገውት ነበረ። ብዙ መስዋዕትነት የከፈለው ኤልያስ ከድር በመጨረሻም ከሌሎች አባሪዎቹ ጋራ በግፍ ተፈርዶበታል ሰባት አመታት። የአላህ ሱብሃነ ወተዓላ መልካም ፍቃድ ሆነና በመጨረሻም ይግባኝ ጠይቀው እስሩ ተቀንሶ የታሰረው ጊዜ ተቆጥሮ ኤልያስ በአሁኑ ሰዓት ከወዳጅ ዘመዶቹ ጋር ተቀላቅሏል። ኤልያስ ከድር ጋራ ባሳለፍነው ክፍል አንድ ከሱ ጋር የተደረገውን ሰፋ ያለ ቆይታ አቅርበንላችሁ እንደነበር ይታወቃል። እንሆ አሁን ደግሞ ከሱ ጋር የተደረገውን ክፍል ሁለት ሰፋ ያለ ልዩ ቆይታ የመጨረሻውን ክፍል ነው። የራሱ ግፍ ችሎ ስለሚያነባ እስኪላ ተገርፎ የወንድሜ ጀርባ የግፍ በትር ማት በላዩ ወርዶበት የራሱን ሕመም ረስቶ የዲኑ በልቶበት አገኘው ወንድም፣ አገኘው ጀግና እምባዬን የሚያብስ ልቤን የሚያጸና። እሺ ወንድማችን ወደ አቀቤ ህግ ምስክር እንመለስ። ና በእናንተ ላይ በሐሰት እንዲመሰክር እስከ ዛሬ ድረስ በአራዳ ፍርድ ቤት በሐሰት መስከር ተብሎ ክስ የቀረበበት ሙጂባሚ ነው። በእናንተ ላይ በሐሰት አልመሰክርም ብሎ በአሁኑ ሰዓት እንዲሁም የአምስት ዓመት ከስድስት ወር ፍርድ ተፈርዶበታልእና ና የዛን ጊዜ እንዴት ነበረ የነበረው የፍርድ ቤት ውስጥ የነበረው ነገር በአጭሩ? ኦኬ ሙጂባ ሚኖ ያው መስከረም አስር ቀን ሁለት ሺህ ስድስት ዓመተ ምህረት ላይ ያው ማዕከላዊ ታስሮ እንደመጣ የሚታወስ ነው። ከዛ በኋላ የነበረው የግቢ ቆጣ ቆይታ እጅግ አስቸጋሪና ስቃዮች የነበሩበት ነበረ። ከዛ ቆይታ በኋላ እኛ ተከሰነ ወደ ቂንቶስ ከቀሩ ወንድሞች መካከል አንዱ ነበረ መስፍን ገብሬ ሐቢብ እና ዑመር መሰል ወንድሞች ጋር መሰል ወንድሞች ጋር በማከላይ እንዲቆይ ከተደረገ በኋላ አካል ነጻ ወይም ሀበር ኮፐስ ክስ በመክሰስ በጠበቃው አማካኝነት በአካል ነጻ የማውጣት ክስ እንዲወጡ ከተደረገ በኋላ ያው ባለበት ተይዞ እንዲመሰክር ከተደረገ በኋላ የሚያቆኑ እውነታ አንድ ወር ማከላዊ ታስሮ የሚያቆኑ ሁኔታ ለፍርድ ቤቱ ያስረዳ ቢሆንም ፍርድ ቤቱም አቃቢ ሕግ ማሰር እንደሚፈልግ ቢገልጽም ፍርድ ቤቱም ማሰር እንደማይችሉ በቃል ብቻ ቢገልጽም ወንድሙ ሙጂብን ግን ወደ ማዕከላዊ ዳግም በመመለስ የተለያዩ ነገሮችን በመፈጸም ታስሮ ከነበሩ ወንድሞች ጋር በመደባለቅ ጭምር በተጨማሪም በሽብር ወንጀልና እንዲሁም ደግሞ በሐሰት ምስክርኝነት በሚል ከሰውታል። በመጀመሪያው በሽብር የተከሰሰበት ክስ ደግሞ የጠጣ ውሳኔ ሰሞኑን አግኝቷል። አምስት ዓመት ከስድስት በሚል እንዲሁም ደግሞ በአሰት ምስክር የተባለውን ደግሞ በጊዜ ቆጠሮ ላይ ነው። ውሳኔ ተብሎ ከተቀጠረ በኋላ እስካሁን ውሳኔ አላገኘ። ይህ እንደ ሀገርና እንደ ታሪክ ስናየው እጅግ መጥፎ ጠባሳን ጥሎ ካለፉ በእንቅስቃሴዎቻችን ውስጥ በታሪክ ከፍ ካለ ቦታ ወይም ደግሞ ሙስሊሙ ማህበረሰብ ከተጎዳበት ፍትህ ማግኘት ያለበት ፍትህ ካላገኘባቸው ሂደቶች መካከል በዋናነት ከሚጠቀሱ ውስጥ ተቀዳሚው ነው። ከዚያ ኳያ ሙስሊም ማህበረሰብ ሰፊ በደሎችን በፍርድ ቤት ሂደቶች መሰል ነገራቶች ተከናውነውበታል። ይህ ግን በታሪክ ታላቅ ስፍራን የሚይዝ ነው ብዬ አምናለሁ። እንግዲህ ወንድማችን በቂሊንጦ ማረሚያ ቤት እያለህ ከእህታችን መዲና ጋር ኒካ በማሰር የታሪክ ተጠቀሹናልና የዛ ጊዜ የነበረው ኒካ ከባለቤት ጋር በምን አጋጣሚ ተዋውቃቸው ተውቃችሁ እንዲሁም እስር ላይ ሆኖን ካ ማሰሩ እንዴት አልከበደም? ያው የፕሮፋይሌ አንድ ቦታ ላይ ባዶ ነው ላጤ ይላል እና የህይወት አጋርን ከማግኘት ራስን ሙሉ ከማድረግ ህይወትንም መስመር ከማድረግ አኳያ ተጣማሪን ማግኘት እጅግ ለነገ የማይባል ነገር ነው። ባለቤት መዲናን ያገኘዋት እዛው ወንድሞችን ለመጠየቅ በምትመጣበት ጊዜ እንዲሁም ወንድሟን ለመጠየቅ በምትመጣበት ጊዜ በዛ አጋጣሚዎች የመገናኘት እድሎች ተፈጠሩ። አጠገብም የነበሩ ኡስታዞችን የማማከር መሰል ነገራቶችን ሰራን። ያንን ካደረግን በኋላ ያው ሂደቶች ስር ሰደው ኒካ ማሰር ስራ ውስጥ ገብተን ያው አልሐምዱሊላህ በአንድ ዓመት ከአስራ አንድ ወር ድረስ ኒካ ካሰርኩ ጀምሮ እሷን በትዕግስት በመጠባበቅ ያው ዛሬ በአላህ ፍቃድ ለመገናኘትም ይሄንንም ነገር ለመመልከት ይችለናል። ያ ነገር መልካም ነው። እስር ቤት ሆኖ ማግባት ወላሂ ኢማን ለሌለው ወይም ደግሞ የእስልምና ኒዕማ በቅጡ ላልተረዳ ሰው እጅግ ከባድ ነው። ምክንያቱም ማህበረሰባችንን ልብ የምንለው ከሆነ አብዛኛው ሰው ማረሚያ ቤት ሲገባ ትዳሩ የሚፈርስ እንጂ ትዳሩ የሚጠገን እንብዛም የለም። እኛ ደግሞ ትዳርን መመስረት ሳይፈረድብህ ጠገን እንብዛም የለም እኛ ደግሞ ትዳርን መመስረት ሳይፈረድብህ ረዥም ርቀትና ጉዞ ሲቀርህ መሰል ነገራቶች ሲኖሩ ይሄ ነገር መደረጉ ትንሽ ለሚሰማ ሰው ከበድ ሊል ይችላል። ሆኖ ግን አልሐምዱሊላህ ተደርጓል። በዛም ብዙ ትሩፋቶችን አግኝቻለሁ። ሙሉነትን የመሰማት ነገራቶችን ተቋድሻለሁ። ያ ያ ነገራቶች የተሻለ ማንነትን እንድላብስ ስላደረገኝ አላህን የበለጠ አመሰግነዋለሁ። የኒካው የዛይ ሰርግ የኒካው ዝግጅት በቄኒንጦ እንዴት ነበርና? ቄኒንጦ ከታሰረ ማን ነበር የኒካውን እንትን ያለው? ያው ቂሊንጦ ታሳሪ በነበርን በዞን ላይ ኡስታዝ ያሲን ባህር ዑመር፣ ሙኒር ሰዒድ፣ አሊ ዩሱፍ፣ ጌታቸው ሁሉም አብረውን ነበር። ሌሎች ኡስታዞችም ነበሩ ከውጪም ብዙ ጀማዎች መጥተው ነበረ። ግቢውም ላይ የነበሩ በእለቱ የነበሩ ሽፍት መሪዎችም ጥሩ ተባብረው ነበርና ደስ የሚል ፕሮግራም አሳልፈን ነበረ። ለብዙዎችም እንግዳ የሆነ ስሜት ፈጥሯል። ሌሎች ታሳሪ ቤተሰቦችና ሌሎች ታሳሪዎች በራሱ መንፈስን የማዳበር እንዲሁም ደግሞ አንዳንዶች ራሳቸውን የመፈተሽ መሰል ነገራቶችንም ጥሎ ያለፈ ነው። ያው በእስር ቤት ቆይታ የመጀመሪያው አይደለም። ቀደም ሲልም ደግሞ እነ ወንድም ካሊድ ኢብራሂም፣ ሙባረክ አደም፣ እነ ሰለሞን ከበደ፣ እነ አብዱ መሐመድ ብዙ ወንድሞች አግብተዋሉ። ከዛ አኳያ አንስም የኔም ከነሱ ተርታ መሰለፍ አንድ ነገር ሆኖ ሳለ ከሁሉም በፊት ግን እንዳገባም የገፋኝ ወይም ደግሞ ማግባት አለብኝም እንደወሰነ ያደረገኝ ትልቁ ነገር የባዶነት ስሜትን መክፈፍና ሙሉነትን መላበስ ነው። ኢንሻአላህ በእስር ላይ በነበራችሁበት ጊዜ በየወሩ ተደራጅተው ቤተሰቦቻቸውን በገንዘብ የሚረዱ የእህቶችና ወንድሞች ባሪያርስቱም ፓውዚ ነገር ይጭብ ነበሩና ስለነሱ ምን ትላለህ? ይሄንን ጥያቄ የተነሳበት ምክንያት የእነሱ ድጋፍ በአሁኑ ሰዓት በእስር ላይ ላለው ስሜት የሚሰጠዋል የሚል እንዲረዳንና አሁን ያልተፈቱት ታሳሪዎችም እነሱ መርግዳትን ነገር አጠናክሮ እንዲቀጥሉ አንጻር ምንመልክ ታስተላልፈዋል? ወላሂ እኔ ስለዚህ ነገር የምናገር ወላሂ ትንሽ ይከብዳል፣ ማለትም ቃላትም ያጥራል። አንተ ታስረህ በአንተ በኩል የነበሩ ቀዳሎችን በጋራችን ጉዳይ ነው የገባው ብሎ አስቦ ቤተሰብ መንከባከብ አብሽሩ ማለት በገንዘብ መርዳት፣ በአካል መቶ መዘየር ማበረታታት፣ እነዚህ ነገራቶች በዋጋ የማይታመኑ ከእነሱ በኩል የተበረከቱ ታላቅ ሀብቶቻችን ናቸው። ስለ እነዚህ ሰዎች መናገር የምፈልገው አላህ ያሰቡትን ነገር ሁሉ እንዲፈጽምላቸው፣ ዱኒያ አኺራቸውን ደስተኛ አላህ እንዲያደርግላቸው ከምንም በላይ ይመኛለሁ። በዱኒያ ላይ ያጡት ነገርም ካለ አላህ እንዲያውፍቃቸው እና እንዲገጥማቸው ደስታን ማግኘት የሚፈልጉበት እያንዳንዱ አቅጣጫ መልካም ነገር እንዲገጥማቸው ምኞቴ ነው። እንዳለን አቅምና ደግሞ እንዳለን ማንነት ደግሞ ይደረጉ የነበሩ ነገራቶች መልካም ቢሆንም ቁጥር ግን የታሳሪው ማህበረሰብ ህልውናን ደግሞ ሙሉ ለሙሉ ያገናዘበ እና ችግር ፈቺ ነው የሚልም ነገር አይደለም። እዚህ ጋር ልዩ ጥናቶች ተደርገው የማደራጀት ወይም ደግሞ ስራ የመፍጠር ነገራቶችም ታሳቢ ሊደረጉ ይገባል የሚል እምነት አለኝ። ምክንያቱም አንድ ሰውን ዝም ብለህ ሰፖርት ስታደርገው በቃ እየለመደ ያለው መጽዋት መቀበልን አይነት ነገር ነው። ልክ እንደሚባለው ማለት ነው። አንድ ሰው አሳ ከባህር አውጥቶ ከሚሰጥህ አሳ እንዴት እንደሚሰገር ወይም ደግሞ እንዴት እንደሚጠለፍ ከባህር እንዴት እንደሚወጣ ቢያስተመረ ነገ ላይ ከዛ ሰው ለመጠበቅና ስለዛ አንተም ለሌላው የመትረፍ ነገር አለ። ስለዚህ ከዚህ አኳያ በዚህ በኩል ላይ ያሉ በዚህ ተግባር ላይ ተሳታፊ የሆኑ እህቶች፣ ወንድሞች ይህንን ነገር የሚያደራጁ አካላቶች ልዩ ትኩረት በመስጠት ስራዎች የሚፈጠሩበት ሁኔታ፣ እናቶችን አደራጅቶ የማሰራት ሁኔታ መሰል ነገራቶች ተፈጥረው ወደ እንቅስቃሴ ቢገቡ የበለጠ ውጤታማ ይሆናል። እነሱም ራሳቸውን መሸፈን እና መጠገን ይችላሉ። በቋሚነትም ደግመው ራሳቸውን መጠገን ይችላሉ የሚል እምነት አለኝ። ከዚህ አኳያ ከዚህም የተሻሉ ሀሳቦች ይኖራሉ እና ሞር ታስቦበት በቋሚነት እነሱን ሰዎች በቋሚነት የራሳቸውን ነገር እንዲኖራቸው ከመርዳት አኳያ ቢሆን የተሻለ ነው እንጂ እስሩን ወይም ደግሞ የእስሩን ርዝማኔ መሰረት ያደረገ መሆኑ የራሱ የሆነ ሳይድ ኢፌክት ይኖራል እና ያንን መሰረት ተደርጎ እንቅስቃሴ ቢቀጥል የተሻለ ነው። ያለው የአላህን ፊት ፈልጎ እስከመሰራቱ አኳያ የበለጠ መጠናከር ያለብን የአላህን ፊት ለማግኘት ነውና በዛ ላይ በርታ ማለት የግድ ነው። ሙስሊሙ ማህበረሰብ መፈታትን ተከትሎ ያለው ዚያራ ከትላንት ጀምሮ ምን ይመስላል? አሁንም ዚያራ መሀል ነው ገብተን እያናገርን ያለነውና አጠቃላይ እስቲ ወላ ሂ ያው ስንታሰረም በማረሚያ ቤት ቆይታችንም ሙስሊሙ ማህበረሰብ በየዕለቱ ጊዜው መስዋዕት አድርጎ፣ ጉልበቱ መስዋዕት፣ ገንዘቡ መስዋዕት አድርጎ እኛን ለማበረታትና ለማበሸር እንዲሁም ቤተሰቦቻችን ለማበረታታት ሲለፋ የነበረ ነው። ዛሬ ደግሞ መውጣታችንን ተከትሎ ደግሞ የእንኳን ደስ ያላችሁ መልእክት ለማስተላለፍ ደግሞ ሀገር ውስጥም ከሀገር ውጭ ያሉ በስልክ በአካል መምጣት የሚችሉ ደሞ በአካል መምጣት ከጎናችን መሆናቸውን እየገለጹ ነው። በዚህ በጣም ታላቅ ደስታ ይሰማኛል። ትልቁ ነገር አላህን አመሰግነዋለሁ። ሰዎች ብዙ ጊዜ በብዙ ነገር ይታሰራሉ። መገጠም ሆኖ ያ አላህ ደግሞ እኛ በዚህ መስመር አልፈናል። አላህ ከሁሉ በላይ የምንፈልገው በእስር ላይ የነበረን ሁኔታ ያሳለፈውን ነገር እኛንም ሲዘይሁን የነበረው ሲያበረታቱን የነበረው ለዚህ እንቅስቃሴ የትኛውንም መስዋዕት ቤተኛውንም ሁኔታ ሲከፍሉ ለነበሩ ሰዎች አላህ መንዳችንን እንዲከፍለንና ምንዳችንም ደግሞ የሱን ፊት የምናገኝበት እንዲያደርግልን ነው ታላቁ ፍላጎቴ። አላህ ይህንን እንደማይበላን ተስፋ አደርጋለሁ። ትልቁ መልእክቴ ሁላችንም ዱዓ እናደርግ። ደስታችን ሙሉ አይደለም። ደስታችን ሙሉ የሆነው የእምነት ነጻነታችን ተግባራዊ በሆነ ሁኔታ ሲረጋገጥና ሁላችንም እኩል በሆነ ሁኔታ መተንፈስ ስንችልና የዲናችን ነጻነት ስናረጋግጥ ብቻ ነው። አለዚያ እስር ሰው ገብቶ ተፈቶ መውጣት ምን በራሱ እለታዊ ደስታ ሊፈጥር ይችላል እንጂ ቋሚ የሆነ ነገር ባለመሆኑ፣ ሁላችንን በጽናት ዲናችን መልካም ሴቶች እንዲኖሩት በማድረግ ሁላችንን በነፍስ ወከፍ ለዲናችን ዘብ በመቆም ራሳችንን ሙሉ በማድረግ ግርዓት ላይ በመበርታት ማህበረሰብና ቤተሰቦቻችንን ዙሪያችን ያሉትን በመንከባከብ እንዲሁም በማበረታታት አይታሞችን በመዘየር መስሪ ተግባሮችን በመፈጸም ራሳችንን ብቁ እንድናደርግና ለተሻለ ነገር ራሳችን አዘጋጅተን የተሻለችን ሀገር በመገንባት ላይ የበኩላችንን እንድናደርግ ታላቅ መልእክት ነው። እንግዲህ በመጨረሻ ወንድማችን ኤልያስ ከሀገር ውስጥም ከሀገር ውጭ ላሉት ሙስሊም ማህበረሰብ የምታስተላልፍ መልእክት ካለ እና እንዲሁም በእስር ላይ ላሉት ቀሪ አርባ ስድስት በቂሊንጦ ማረሚያ ቤት ብቻ አርባ ስድስት ቀሪ ሙስሊሞች አሉ፣ በዝዋይ በርካታ አሉና ለእነሱም በመጨረሻ የምታስተላልፈው መልእክት ካለ ድሉ እና በዚሁ እንሰባባት ያው ጊዜዎች ይሄዳሉ፣ ጊዜዎች ይመጣሉ። የዛሬ አመት አካባቢ የዛሬ ሁለት አመት አካባቢ ማለትም ሁለት ሺህ ስምንት ላይ እነ ኡስታዝ ባህሩ ሲወጡ ወይም እነ ኡስታዝ ያሲን ሲወጡ የነበረን ስሜት አለ። ዘንድሮ ደግሞ እነ ኡስታዝ አቡበከር ሲወጡ የነበረን ስሜት አለ። አሁንም ስንወጣ የነበረን ስሜት አለ። ሆኖም ግን ውጭ ሆኖ እኛን ለሚመለከተንና እኛ ደግሞ ጥለናቸው ከመጣን ወንድሞች አኳያ ስናይ ደስታሽን ጎዶሎ ነው የምንለው አንደኛው መገለጫው ይህ ነው። ውስጥ ጥለናቸው የሚመጡ በእኛ ጉዳይ የታሰሩ በመሰል ሌሎች ጉዳዮች የታሰሩ መሻይኮች እና ዳዒዎች፣ ዑለማዎች አሉ። በየቦታው ላይ እና በመጀመሪያ ደረጃ ታሳሪ ቤተሰብ የሆኑ ሰዎች ኢንሻአላህ የአላህ ነስር ቅርብ ነው፣ ይመጣል። በተሻለ መጠን ራሳችንን የመጠበቀና ልጆቻችንን ወንድሞቻችንን እንዲሁም ደግሞ በእነሱ ስር ያሉ ቤተሰቦችን በመከባከብ ደረጃ ሁላችንም ኃላፊነት አለብንና የአላህ ነስር የሚመጣበት ጊዜ ከመጠባበቅ ጋር ወንድሞቻችንን የመዘየር የማበረታታ፣ አይዟችሁ ማለት ቤተሰቦቻቸውን የመደገፍና የመንከባከብ ስራዎች ላይ ጉልህ ሚና ልንጫወት የግድ ይለናል። በዚህ ላይ ሁላችንም ልንሳንፍ የማንገባበት መልካም ተግባር ልንከውንበት የሚገባ አብይ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ሁላችንም እንበረታ ይገባል። ሀገር ውስጥም ከሀገር ውጭ ሆነው በእንቅስቃሴ ላይ መልካም ተግባሮች ላይ የሚሰራው ሁሉ የመጀመሪያው ተግባር ለነፍሱ ነው መልካም ነገሩን እየሰራ ያለውና በዚህ ላይ ያሉትን ነገራቶች ከመጠበቅ አኳያ የተሻሉ ነገሮችን ከማበከት አኳያ ሁሉም ሰው የአቅሙን ሞርበር አለበት ብዬ አምናለሁ። የዛን ሙሉ እንሆናለን። አንድ እጅ እንደማያጨበጨ ሁሉ እንተባበር። የጋራችንን የሆነ ነገር መጥረግ ስንችል የዛን ጊዜ ሙሉነትን መላበስ እንችላለን። አሁን የተደቀኑብን እክል ተግባሮች ወይም ሆኖ መሰል ተግባራቶችን ማራቅ እና ወደ ተሻለ ነገር መድረስ የምንችለው ደግሞ በጋራ ስንቆም ስለሆነ በዚህ ላይ ሁላችሁንም አደራ ለማለት ትፈልጋለሁ። ቤተሰቦችን እንዲሁም እኔን በአካል በመምጣት በስልክ በመደወል ስታበረታቱ ለነበራችሁ ታላቅ አክብሮት አለኝ። አላህ የምትፈልጉትን መልካም ነገር ሁሉ ዱኒያ ማኸራ ይግጠማችሁላለሁ። የአላህ ፊት የምትገናኙ ባሪያ አደርጋችሁላለሁ። ተረፈ ኢንሻአላህ፣ የአላህ ድል ቅርብ ነው። ሙሉነቱን በቅርቡ እንላበሳለን ብለን እናምናለን። አላህ ደሞ ቀሪውን ዘመን የተሳካ ያማረ ማለት ቀሪው ወንድሞቻችንን ደሞ ከስር የሚያስፈታ እንዲያደርግልን፣ ቀሪ ቤተሰቦቻችንም ደግሞ ደሞ አላህ እንዲጠብቅልን። በእስር አስከፊው ነገር ያው ቤተሰብን ማጣት ነውና፣ አላህ ቤተሰቦቻችንን እንዲጠብቅ ውስጥ ያሉትንም ቤተሰቦቻቸውን እንዲጠብቀን እነሱን እንዲጠብቅ አላህን እንማጸናለን። አላህ የተሻለ ነገር አለው። የሚመጣ ሁሉ ቅርብ ነው። አላህ መልካሙን ነገር ያሳየናል ብለን እናምናለን። የማይቀር ነው፣ ቃል ኪዳኑን አይበላም። ፍላጎታችንና ዓላማችን ግን በእኛ እንዲፈጸም ነውና አላህ ጀግኖች ያደርገን እላለሁ። ወንድማችን ኤልያስ ከድር ለነበረን ቆይታ በአላሰም እናመሰግናለን። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ እንግዲህ የውድ የቢቤና አድማጮች ከጀግናው ኤልያስ ከድር ጋር ያደረግነው ቆይታ በዚህ ተጠናቋል። በእሱ መዝገብ ተከሰው የነበሩት ቀሪ ስምንት ተከሳሾችን አግኝተን ኢንተርቪው ለማድረግ ሞክራረን። ሰላም አለይኩም የራሱ ግፍ ችሎ ስለኔ የሚያነባ እስኪላ ተገርፎ የወንድሜ ጀርባ የግፍ በትር ማዕት በላዩ ወርዶበት የራሱን ህመም ረስቶ የዲኑ በልቶበት፣ አገኘው ወንድም፣ አገኘው ጀግና እምባዬን የሚያብር ልቤን የሚያጸና። የተወደዳችሁና የተከበራችሁ የልቤን አድማጮች፣ ቀደም ሲል የተከታተላችሁት ከጀግኖቻችን ጋራ የተደረገ ቆይታ ነው። አሁንም በስር ላይ የሚገኙ ሌሎች ጀግኖች በግፍ የተፈረደባቸው፣ እንዲሁም በግፍ ሊፈረድባቸው አሁንም በፍትህ እጦት እየተግላሉ ያሉ አሉ። በተለይም በዋነኛነት እስሩን ከባድ የሚያደርገው ቤተሰቦቻቸው ያሉበት ሁኔታ ነውና የታሳሪና የሼሪ ቤተሰቦችን ለመደገፍ የተጀመረው ጥረት አሁንም ተጠናክሮ መቀጠል እንዳለበት ለመግለጽና ለማስታወስ እንወዳለን። እስሩ ከባድ ነውና ይህንንም ሁላችንም ልንበረታበት ይገባል የሚለው የእለቱ የመቋጫ ሃሳባችን ነው። አላህ ስብሓንሁ ወተዓላ የታሰሩትን ሁሉ አስፈትቶ የታሰሩበት ምክንያት የሆነውን ጥያቄዎቻችን ደግሞ የሚመለስበትን እለት አላህ ቅርብ እንዲያደርግልን ዱዓችን ነው። እለቱ ፕሮግራማችን በዚሁ ተቋጨ። ወሰላሙ አለይኩም

ቆርጠን እንታገል ድል ነው የእኛ መውጫ፣ ይተግበር በገሃድ የአሚሩ መግለጫ፣ ተሸላሚ እንድንሆን የጀነቱን ዋንጫ፣ ተሸላሚ እንድንሆን የጀነቱን ዋንጫ። ምናደርጋው መብታችን ይከበር። ሕገ መንግስታዊ ጉዳይ ስለሆነ ሀቂቃ ለምን እና ምንን ፈርተን ነው መብትን ከመጠየቅ? ምን ሸሸው? ትልቁ ነጥብ እነርሱ የሚሉት አይነት ሰው አለመሆናችን ነው። አልሐምዱሊላህ ብለሚ ሙስሊሙ በተለያየ ትግልና በተለያየ መንገድ ለዘመናት ታግሎ ያገኛቸው መስጊዶቻችንን መድረሳዎቻችንን አወልያም ብቻ ሳይሆን በኢትዮጵያ ሁሉ ቦታ ያሉ የሙስሊሞችን ተቋም በመጅሊስ አማካኝነት አህባሽ ሊቆጣጠራቸው አይገባም። መጅሊስ አሁንም ቢሆን እንደ ህዝብ ከሆነ እንደ ህግም ከሆነ ወርደዋል። ብልጦች አይደለንም፣ ብልጣ ብልጦች ግን አያታለሉንም። አሕባሽ እያቀጣጠለው ያለ እሳት ይጠፋል። አላሁ አክበር። ጀግኖች ተናገሩ የእስር ቤቱም ብረት በወኔ ሰበሩ። አንድነት ስናትን በውሟው ላይ ዘሩ። ትግሉ መፋፋሙን ለኛ በስሩ የሰላሙን መልእክት ከእስር ቤት ዘመሩ።